ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ታምርት ኤክስፖ 2017ን ሚያዝያ 25 ቀን 2017 ዓ ም በይፋ ማስጀመራቸው ይታወሳል። ፕሬዝዳንት ታየ አጽቀሥላሤ በአዲስ ዓለም አቀፍ ኮንቬንሽን ማዕከል እየተከናወነ የሚገኘውን የኢትዮጵያ ታምርት ኤክስፖን ጎብኝቷል። የኢትዮጵያ መንገድ ማምረትና ምርታማነትን በመጨመር ጥቅል ሀገራዊ እድገትን ማሳደግ መሆኑን የገለጹት ፕሬዝዳንት ታየ አጽቀሥላሤ የአንድ ሀገር እድገት መሰረቱ ማምረት መሆኑን ገልጸው በማምረት ላይ የተሰማሩ ሀገራት ከፍተኛ ኢኮኖሚያዊ እድገት እንደሚያሳዩም ነው የተናገሩት። የኢትዮጵያ ታምርት ንቅናቄ በማምረት ላይ የተመሰረተ ኢኮኖሚ ለመገንባት የምናስበውን እውን ለማድረግ የሚያስችል መድላድል ይፈጥራልን ብለዋል። የኢትዮጵያ መንገድ ማምረት ነው። ማምረት እና ፕሮዳክቲቪቲን የማምረት አቅምን መጨመር በዓለም አቀፍ ደረጃ ተወዳዳሪ ማድረግ ብቻ ሳይሆን አጠቃላይ የሀገርን ጂዲፒ ወይም ደግሞ እድገት ምርትን ከፍ የሚያደርግ ነው። ስለዚህ ስራ ይፈጥራል፣ የእውቀት አድማስን ያሰፋል፣ ሌሎች ቀጣይ የሆኑ ምርቶችን ለማምረት ደግሞ አቅምና መደላደል ይሰጣል። የአንድ ሀገር እድገት በዋነኛነት የሚመሰረተው በማምረት ነው። ያመረቱ ሀገሮች እድገታቸው ከፍ ይላል። ስለዚህ እኛም ከዚህ በፊት እንመኝ የነበረውን ጥሩ መደላደልና መሰረት የሚሆን የፕሮዳክት ሳይተናል ተመልክተናል። የኢንዱስትሪ ሚኒስቴር ያዘጋጀው የኢትዮጵያ ታምርት መርሃ ግብር ዘርፉን በማነቃቃት በዜጎች ዘንድ እንችላለን መንፈስን ያላበሰ መሆኑን በመግለጽ ኤክስፖ ኢትዮጵያ የማምረት አቅም እንዳላት ያሳያል፣ የቀረቡት ምርቶችም በተስፋ እንድንናፍቅ የሚያደርጉ ናቸው ብለዋል። ፕሬዚደንቱ ኤክስፖ ዓለም አቀፍ ደረጃቸውን የጠበቁ ምርቶች የቀረቡበት መሆኑን ገልጸው ምርቶቹን የኢትዮጵያን መቻል የሚገልጡ መሆናቸውንም ተናግረዋል። አቅምን ይጨምራል ልካ እንችላለን ዌር ካፓብል አቅም አለን፣ የሚለውንም ኢንስፓየር ያደርጋል ለአምራቾች። አሁን ካየኋቸው ምርቶች ለምሳሌ ያክል በምንም መመዘኛ ከኢንተርናሽናል ስታንዳርድ በላይ የሆኑ ምርቶችን ተመልክቻለሁ። አሁን የቆዳ ምርቶች፣ የሴት ቦርሳዎች፣ የወንድ ቦርሳዎች፣ የልብስ መያዣዎች እችሰ አንብልበ ማመን እኔ ማመን አልቻልኩም ነበር። ምክንያቱም በአውሮፓ በአሜሪካ በሰለጠነ ገበያ የሚታዩ የዚህ አይነት ኮንሱመር ምርቶች ይህንን ደረጃ ጠብቀው አላየሁም። እና አቅም እንዳለን ያሳያል። የሰዎች ብልህነት መመልከት ይቻላል። ስለዚህ ኢትዮጵያ ተስፋ አላት። በኢትዮጵያ ያለው በራስ ምርት የመኩራት ባህል ዝቅተኛ ነው ያሉት ፕሬዚደንት ታየ አጽቀሥላሤ ይህንን የተሳሳተ ምልከታ ማስወገድ እንደሚገባም አሳስቧል። የኢትዮጵያ ታምርት ንቅናቄ ምርቶች ብዙ የሚያስኬዱ ለእኛ አይን ከፋች፣ በዓለም ገበያ መስፋፋት የሚችሉ መሆናቸውንም ፕሬዚደንት ታየ አጽቀሥላሤ ገልጿል። እኛ ኢትዮጵያውያኖችን ለራሳችን ዋጋ ለምን ቫሊዩ እንደማንሰጥ ብዙ ሀገሮች ያለፉበት ቢሆንም ፕሮባብሊ ልምምዳችን ውስን ስለሆነ የሌላ ሀገር ፕሮዳክት በላያችን ላይ በመጎናጸፍ እኛን ያሳደገን ከፍ ያለን ይመስለን ይሆናል። ይህን ግን ስህተት ነው። አንድ፣ ብዙ ሀገሮች ያለፉበት መንገድ ነው። ሁለት፣ ኳሊቲ የሆነ ፕሮዳክት ፕሮዲውስ ካደረግን ካመረትን ሌላው ወግ ነው። እኛ የከሌ ነው መምረጥ ከጅሎን ከሆነ ሌሎቹ ገዙታል። ስለዚህ ይሄንን ለመሻገር ለዓለም አቀፍ ገበያው የሚመጥን ኬተር የሚያደርግ ነው ማምረት ያለብን። የዓለም ገበያ ሰፊ ነው፣ ሸማሹ በርካታ ነው። ስለዚህ ዛሬ ባየሁት ኤግዚቢሽን ኢትዮጵያ ታምርት የሚለው መርሆ ብዙ እንደሚያስገድል ነው። እንዲህ አይነት ኤግዚቢሽንስ መስፋፋት አለባቸው። የእኛንም አይን ይከፍታሉ። ያለንም ፕሮዳክት ለዓለም አቀፍ ለማስተዋወቅ እድል ይሰጣሉ። የበለጠ ከፍ ያለ ፕሮዳክቶችን ለማምረት አቅም ይሰጡናልና ዘርፈ ብዙ ነው ጥቅሙ ለማለት ነው። ሚያዝያ 25 ቀን 2017 ዓ.ም በይፋ የተከፈተው የኢትዮጵያ ታምርት ኤክስፖ 2017 ነገ ሚያዝያ 29 ቀን ይጠናቀቃል።